ሰላም ጤና ይስጥልን፣ የተከበራችሁ አድማጮቻችን፣ ዛሬም እንደወትሮ አዳዲስና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኑ ነው። ቶማስ ሳንካራ ማን ገደለው? ይህ ጥያቄ ከሰላሳ አራት ዓመታት በኋላም ትክክለኛ ፍርድ አግኝቶ ምላሽ አልተሰጠበትም። ደጋፊዎቹ ህዝብን ይወዳል፣ አገሩን ይወዳል፣ አፍሪካን ይወዳል ሲሉም ስሙን እያነሱ ያዜሙለታል። ይህ የእሱ ትክክለኛው መገለጫው አይደለም የሚሉ ተቺዎች ደግሞ ለተቃዋሚዎቹ እድል የማይሰጥ ሲሉ ይወቅሱታል። ሳንካራ ከተገደለ ከሶስት አስርት ዓመታት በላይ ቢሆንም ቡርኪንፋሶ ዜጎች ዘንድ አልተዘነጋም። በተለይ ወታደሮቹ በመፈንቅለ መንግስት ወደ ስልጣን ከመጡ በኋላም ስሙ በስፋት እየተነሳና እየታወሰ ይገኛል። ቼ ጉቬራን ከልቡ እንደሚያደንቅ የሚነገርለት ቶማስ ሳንካራም ለምናውንም ስሙ ይነሳል። ታህሳስ 21 ቀን 949 ለአፍሪካ ለምዕራብ አፍሪካዊቱ ሀገር ቡርኪንፋሶ ታሪካዊ ዕለት ነበረች። ዝነኛው ቶማስ ኢሶደር ኖቬል ሳንካራን አስገኝታለችና ነው። ከነፃነት በኋላ ከልጅነት እስከ ወጣትነት ዘመኑ አራት መፈንቅለ መንግስቶች የተፈራረቁበት መረጋጋት የራቃት ድህነቷ የቀጠለም ከዲጡ ወደ ማቱ የምታዘግም አሳዛኝ ሀገር ሁኔታ እያየ ነበር ያደገው። የቡርኪናፋሶ የቀድሞ ስም ኦፔር ቮልታ ነበር። በአውሮፓውያን 1960 ከፈረንሳይ ቅኝ ግዛት ተላቃም ነፃነቷን ስትቀዳጅ ሳንካራ ገና የ12 ዓመት ብላቴና ነበር። ይህ ታሪካዊ ሀቅ በአይኑ አይቷል። አይቶም በደስታ አብሮ ከተላቀቆቹ ጋራም ጨፍሯል። ደግሞ በ960 ቹእና በ9 ቤተሰቦቹ በተደጋጋሚ መፈንቀለ መንግስቶች ተፈራርቀው አንባገነን መሪዎች አገሩን እንደ ግል እርስታቸው ሲመዘብሩና በህዝቧ ላይ ግፍ ሲፈጽሙ ተመልክቶ ነበር። በ971 አገሩ ኦፐር ቮልታም ከማሊ ጋር በገጠመችበት ጦርነት ቆራጣ ወታደር ጀግናይ ጦር መሪ መሆኑን አስመስክሯል። ከሁሉም በላይ የለየለት አብዮተኛ ነበር። በጀግንነት የተዋጋበትን ጦርነት ኋላ ላይ እያስታወሰ ጭቁኖችን ያጋደለ ትርጉም የለሽ ግጭት በማለት አውግዞታል። የቶማስ ሰንካራ የመታሰቢያ ኮሚቴ ዋና ጸሐፊ ሉክ ዳሚባም ለእኛ ሰንካራ ጀግናችን ነበር፣ ህዝቡን ይወዳል፣ አገሩን ይወዳል፣ አፍሪካን ይወዳል፣ ህይወቱን ለእኛ ሳቷል ሲሉም ይገልጹታል። ሰንካራ ቅንጡ የሚባል የአኗኗር ዘይቤ አልነበረውም። የሰንካራም። ጀግናችን ነበር። ህዝቡን ይወዳል፣ አገሩን ይወዳል፣ አፍሪካን ይወዳል ህይወቱን ለኛ ሰጥቷል ሲሉ ይገልጹታል። ለትምህርት ቅድሚያ ይሰጥ ነበር። ስልጣን ላይ በነበረበት ጊዜ በሀገሪቱ ማንበብና መጻፍ የሚችሉ ሰዎች በ983 ከነበረበት 13 በመቶ በ987 ወደ 73 በመቶ አድጓል። እንዲሁም ግዙፍ ብሔራዊ የክትባት ዘመቻን በበላይነት መርቷል። ከፊውዳል ባለ ንብረቶች መሬት ነጥቆ በቀጥታ ለደሃ ገበሬዎች አካፍሏል። ይህም የስንዴ ምርት በከፍተኛ ሁኔታ እንዲጨምር አድርጓል። የተባበረችው አፍሪካ የአዲስ ቅኝ አገዛዝ ተቋማት ብሎ ከሚጠራቸው ከዓለም የገንዘብ ድርጅት አይኤምኤፍ እና ከዓለም ባንክ ተቃራኒ እንድትቆም ጥሪ አቅርበዋል። አንድ ጊዜ የሚያበላ ይቆጣጠራል ስል መናገሩ ይጠቀሳል። አፍሪካ ውስጥ እንደ ቡርኪናፋሶ ባሉ የቀድሞ ቅኝ ግዛቶች ላይ ከፍተኛ ተጽዕኖ የነበራት የፈረንሳይ በላይነት የሚገዳደር የጸረ ኢምፔሪያሊስት የውጭ ፖሊሲን ይፋ አደረገም። ፈረንሳይ ሰንካራን ለመግደል ፊተውራሪ ነበረች ስትል ባለቤቷ ማርያም ትከሳለች። አሁንም ድረስ የሀገሪቱ ወጣቶች እሱ ፕሬዚዳንታችን ሆኖም በልባችን ይኖራል፣ ለሕዝቡ ያደረገው ነገር እኛ ወጣቶችም እሱ ያደረገውን እንድናደርግ ያበረታታናል ይላሉ። በዋና ከተማ ዋጋ ዱጋ በሚባል የቶማስ ሰንካራ መታሰቢያ ፓርክ ውስጥ ስድስት ሜትር ረዝማና ያለው የነሐስ ሀውልት በ2019 ተሞልቶታል። በመጀመሪያው ሀውልት ላይ ቅሬታዎች በመነሳታቸው ባለፈው ዓመት በድጋሚ ተመስርተዋል። ሰንካራ የሀገሪቱ ብሔራዊ መዝሙር እንዳደስ ጽፏል። ከ10 ሚሊዮን በላይ ዛፎችን በመትከል የሳይልን በረሃማነት ለመከላከል ሰርቷል። የሀገሪቱ ዜጎች የአካል ብቃት እንቅስቃሴ በመደገፍ ይታወቃል። ሴቶች ለከፍተኛ የመንግስት ኃላፊዎች ከመሾም ባለፈ ሴቶች እንዲሰሩ ያበረታታ ነበር። ሰንካራ የሴት ልጅ ግርዛትን ይቃወማል፣ የእርግዝና መከላከያ ያበረታታል። የሀገሪቱ ጦር እንዲቀላቀሉ በመመልመልና በትምህርት ጊዜ የእርግዝና ፈቃድ በመስጠት ይታወቃል። ቶማስ ሰንካራ ተቺዎችን አላጣም። የሰንካራ አክራሪ የግራ ክንፍ ፖሊሲ በሰብአዊ መብት ተሟጋች ድርጅቶች ክፉኛ ይተቻል። በአውሮፓውያን በ1986 አምኒስቲ ኢንተርናሽናል ባወጣው ዘገባም የፖለቲካ ተቃዋሚዎች ናቸው የተባሉ ሰዎች ያለ ፍርድ ቤት ትዕዛዝ ታስረው ከፍተኛ ስቃይ ደርሶባቸዋል ብሏል። በሳንካራ መንግስት ውስጥ የመረጃ ሚኒስትር ሆነው ያገለገሉት ሰርጌ ቴዎፊል በሊማ የብዝሀነት ዲሞክራሲ ሀሳብን ለመበቀል በጣም የዘገየ ይመስለኛል፣ ተቃዋሚዎቹ ለመናገርና ሊያዳምጣቸው አልቻለም ሲሉ ሳንካራን ተችተዋል። ፕሮፌሰር ባሪ ማዕከለውም ለህዝቡ ስልጣን መስጠትን ስለፈለገም የህዝቡን ግላዊና ህዝባዊ የህይወት ዘይቤ በተገቢ መንገድ ለመምራት ለተመለመሉት የአብዮት መከላከያ ኮሚቴዎች ለሚኖሩት ሰርቶ አዳሮች ስልጣን ሰጠም። በእውነቱ እነሱ የእሱን ስልጣን ያጠለሹ ጥቃቶችን ሲፈጽሙ ተገኝተዋል። በአውሮፓውያን 2020 በካ አፍሪካ ሪፖርት ድረገጽ ጋር ቃለምልስ ያደረጉትና በሰንካራ ከስልጣን የተባረሩት የቀድሞ ፕሬዚዳንት ዣን ባፕቲስት አድራጎ የግል ፍላጎትና የፖለቲካ ማክቬሊዝም በባህሪ ውስጥ ቦታ እንዳላቸው ገልጿል። ሰንካራ በሀገሩ ከተቺዎች ይልቅ ደጋፊዎቹ ይበዙ ነበር። ቢሆንም ስጋት የደቀኑበት ተቺዎች ሆኑ። ወጣቱ መሪ ከዘመኑ የቀደመ ነበር። በድሆች መወደዱ በተለይም ማርክሲዝምን መቀንቀኑ እንደ ወዳጆች ሁሉ ፓሪስ እና ዋሽንግተንን የመሳሰሉ ጠላቶች እንዳፈራለት ጠንቅቆ ያውቅ ነበር። ሳንካራ በተለየ ያኔ የአፍሪካና የአረብን ሕዝቦች አብዮት ያቀነቀኑ ከነበሩት ከሊባውያን መሪ ከኮሎኔል ማኡማር ገዳፊ ጋር በወዳጅነታቸው ደግሞ በጠላቶቻቸው ይቺ ባቂላም እንዲባልላቸውም ምክንያት ሆነ። አዲስ አበባ ደርሶ የአፍሪካ አንድነት ድርጅት ጉባኤ ላይ የዓለም ባንክና የዓለም ገንዘብ ድርጅትን አወገዘም። ተቋማት ብድር እያሉ አፍሪካን እየበዘበዙ ነው ስሉ አወገዘም። የሰንካራው ውግዘት እና ማሳጣት ምዕራባውያን ብቻ ሳይሆን በምዕራባውያን ድጋፍ ስልጣን በተቆናጠጡም የአፍሪካ መሪዎች ዘንድ ጥርስ አስነከሰበት። የአገር ወዳዱ ቶማስ ሰንካራም የስልጣን ዘመን ከአራት ዓመት እስከ እንኳን ሳይበልጥ በሴራ በአውሮፓውያን በ1987 የካብኔ ስብሰባ ሊያደርግ ሲሄድ በታማኝ ጠባቂዎቹ ተገደለ። ሰንካራን የገደሉት ሰዎች በግልበርት ዴንዴሬና የሚታዘዙ ናቸው። ዴንዴሬ ደግሞ የደህንነት ኃላፊና የቢሌስ ኮምፓዎሬ ቀኝ እጅ የነበሩ